ሰላም ጤና ይስጥልን፣ ክቡራን የዩቲብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። ወርቃማው ደም፣ በዓለማችን አምሳ ሰዎች ብቻ ያላቸው የደም ዓይነት ከስድስት ሚሊዮን ሰዎች አንዷ ብቻ አርኤች ነል የተባለው የደም ዓይነት አለው። አሁን ተመራማሪዎቹ የበርካቶችን ሕይወት ሊያድን ይችላል በሚል ተስፋ ይህንን የደም ዓይነት በቤተ ሙከራ ውስጥ ለማዘጋጀት እየሞከሩ ነው። ደም ለሚያስፈልገው ታማሚ የሌላ ሰው ደም ሰጥቶ ማከም የዘመናዊ ሕክምናን መልክ በእጅጉ ቀይሯል። አይበለውና ጉዳት ከደረሰብን፣ ወይም ከባድ ቀዶ ሕክምና ማድረግ ካስፈለገን ሌሎች የለገሱት ደም ሕይወታችንን ሊታደግም ይችላል። ነገር ግን ሁሉም ሰው ከዚህ ተጠቃሚ መሆን አይችልም። የተለየ የደም ዓይነት ያላቸው ሰዎች ከራሳቸው ጋር የሚስማማ ደም ለማግኘት ይቸገራሉ። በጣም አልፎ አልፎ ከሚታዩት መካከል አንዱ የሆነው አርኤች ነል የደም ዓይነት እንዳላቸው የታወቁ የዓለማችን ሰዎች አምሳ ብቻ ናቸው። እነዚህ ሰዎች ጉዳት ቢደርስባቸው እና ደም መውሰድ ቢያስፈልጋቸው የማግኘት ዕድላቸው ከሸረሪት ድር የቀጠነ ነው። አርኤች ነል የደም አይነት ያላቸው ሰዎች የራሳቸውን ደም ለረጅም ጊዜ በማቀዝቀዣ ውስጥ እንዲያስቀምጡም ይበረታታሉ። ምንም እንኳ ያልተለመደ የደም አይነት ቢሆንም ይህ የደም አይነት በሌሎች ምክንያቶች በጣም በልዩ ሁኔታ የሚታይ ነው። በሕክምና ባለሙያዎች እና በተመራማሪዎች ዘንድ ጥቅም ላይ ሊውል የሚችልበት መንገድ በማየት አንዳንድ ጊዜ ወርቃማ ደም ተብሎም ይጠራል። በተጨማሪም ሳይንቲስቶች ከለጋሾች የተገኘ ደም ጥቅም ላይ እንዳይውል የሚገድቡትን የበሽታ መከላከያ ጉዳዮች ለመፍታት በሚመራምሩበት ወቅት የተለያየ የደም ዓይነት ላላቸው ሰዎች ሁሉ ሊሰጥ የሚችል ሊሆን ይችላል የሚል ተስፋ ሰንቀዋል። የደም ዓይነቶች የሚከፋፍሉት እንዴት ነው? በመላው ሰውነታችን የሚዘዋወረው የደም ዓይነት የሚከፋፈለው በቀይ የደም ሕዋሶች ውስጥ ባለው ወይም በጎዶሎ ነገሮች ላይ በመመስረት ነው። እነዚህ ጠቋሚዎችም አንቲጂኖሮች በመባል የሚታወቁ ሲሆን በህዋሶቻችን ላይ በሚጣበቁ ወይንም በበሽታ የመከላከያ ስርዓቶች ላይ ታቅፈው የሚገኙ ፕሮቲኖችን ወይንም ስኳሮችን ይይዛሉ። በብሪስቶል ዩኒቨርሲቲ የሲል ባዮሎጂ ፕሮፌሰር የሆኑት አሽቶ፣ በራሳችን ደም ውስጥ ካለ የተለየ አንቲጀን የያዘ ሌላ ደም ከተሰጠ ለዚያ ደም አንቲቦዲዎችን በማምረት ያጠቀዋል ብለዋል። ያ ደም እንደገና ለግለሰቡ የሚሰጥ ከሆነ ለሕይወት አስጊ ሊሆን ይችላል። ትልቁ የበሽታ መከላከያ የሚቀሰቅሱት ሁለት የደም አይነቶች ኢቦ ኤቢኦ እና ሪሲስ አርኤች ናቸው። አንድ ኤ የደም አይነት ያለው ሰው በቀይ የደም ሕዋሱ ላይ ኤ አንቲጂኖች ሲኖሩት፣ ቢ የደም አይነት ያለው ሰው ደግሞ ቢ አንቲጂኖች አሉት። ኤቢ የደም አይነት ያለው ሁለቱም ኤና ቢ አንቲጂኖች ይኖሩታል። ከኦ የደም አይነት ጋር ምንም የለውም። እያንዳንዱ ቡድን አርኤች ፖዚቲቭ ወይም አርኤች ኔጌቲቭ ሊሆን ይችላል። ኦ ኔጌቲቭ የደም አይነት ያላቸው ሰዎች ብዙውን ጊዜ ለሁሉም የደም አይነት መለገስ የሚችሉ ናቸው ምክንያቱም ደማቸው ኤ፣ ቢ ወይም አርኤች አንቲጂኖች የለውም። ሆኖም ይህ ጉዳይም ከመጠን በላይ ማቅለል ነው። በአሁኑ ጊዜ እስከ ጥቅምት 2024 ድረስ ብቻ 47 የታወቁ የደም ዓይነቶች እና 366 የተለያዩ አንቲጂኖች አሉ። ይህ ማለት አንድ ኦ ኔጌቲቭ የሚሰጠው ሰው ለሌሎች አንቲጅኖች የበሽታ መከላከያ ምልክት ሊያሳይ ይችላል። ምንም እንኳ አንዳንድ አንቲጅኖች ከሌሎች የበለጠ በሽታ የመቋቋም ምላሽ ሊያሳዩ ይችላሉ። በሁለተኛ ደረጃ ከ50 አርኤች በላይ አንቲጅኖች አሉ። ሰዎች ስለ አርኤች ኔጌቲቭ ሲናገሩ የሚጠቅሱት አር ኤች ዲ አንቲጂን ነው። ነገር ግን ቀይ የደም ሴሎቻቸው አሁንም ለሌሎች አርኤች ኢንት ፕሮኔቶኖች ይይዛሉ። እንዲሁም በአለም ላይ ዙሪያ እንዲሁም በአለም ዙሪያ እጅግ በጣም ብዙ የአርኤች አንቲጂኖች አሉ። ይህም እውነተኛ ተመሳሳይ ለጋሽ ማግኘት አስቸጋሪ ያደርጋል። በተለይ በአንድ ሀገር ውስጥ ካሉ አናሳ ጎሳ ለሚመጡ ሰዎች ይህ ፈታኝ ነው። አርኤች ነል ደም ያላቸው ሰዎች ግን ሁሉም አምሳ አርኤች አንቲጂኖች ይጎድላቸዋል። እነዚህ ሰዎች ማንኛውንም ሌላ የደም አይነት መቀበል ባይችሉም አርኤች ነል ደም ግን ከብዙ አርኤች የደም አይነቶች ጋር ይጣጣማል። ይህም የኦ ደም አይነት አርኤች ነል እጅግ በጣም ተፈላጊ ያደርገዋል። ምክንያቱም አብዛኞቹ ሰዎች ሁሉም አይነት ኤቪኦ ያላቸው ግለሰቦች ጨምሮ ሊሰጣቸው መቻሉ ነው። የታካሚ የደም አይነት በማይታወቅበት ድንገተኛ ሁኔታ ውስጥ ኦ የደም አይነት ያለው አርኤች ነል ደም በትንሹ ያለ ርጅ ምላሽ ሊሰጥ ይችላል። በዚህ ምክንያት በዓለም ዙሪያ ያሉ ሳይንቲስቶች ይህንን ወርቃማ ደም ለመስራት መንገዶችን እየፈለጉ ነው። ፕሮፌሰር ቶዮ አርኤች አንቲጂኖችን ጠንካራ መከላከያ ምላሽ እንዲኖር ያደርጋል፣ በመሆኑም ከእነዚህ መካከል ምንም ከሌለህ የመከላከል አቅምህ ምላሽ የሚሰጠው ምንም ነገር የለም ብለዋል። ኦ የደም አይነትና አርኤች ነል ከወንክ ያም በጣም ለሁሉም የሚስማማ ነው። ነገር ግን አሁንም ግምት ውስጥ የሚገቡ ሌሎች የደም አይነቶች አሉ። የአርኤች ነል ደም መነሻ። የቅርብ ጊዜ ጥናቶች እንዳረጋገጡት አርኤች ነል ደም የሚፈጥረው በለውጥ ዘረመል ምክንያት ሲሆን ይህም በቀይ የደም ሴሎች ውስጥ ወሳኝ ሚና በሚጫወት ፕሮቲን ላይ ተጽዕኖ በሚያሳድርበት ወቅት ነው። ይህም ከአርኤች ጋር የተገናኙ ገላይ ግላይኮፕሮቲን ወይም አርኤችኤዲ በመባል ይታወቃሉ። እነዚህ ለውጦችም የዚህ ፕሮቲን ቅርጽ የሚያሳጥረው ወይም የሚቀይረው ናቸው። ይህም የሌሎችን አርኤች አንቲጂኖች አሰራር ይረብሸዋል። በአውሮፓውያኑ 2018 1918 በተደረገ ጥናት ፕሮፌሰር ቶዮ እና የፕሮስቶል ዩኒቨርሲቲ ባልደረቦች አርኤች ነል ደም በቤተ ሙከራ ውስጥ መስራት ችለዋል። ይህንን ለማድረግም አንድ ሕዋስን በመውሰድ በቤተ ሙከራ ውስጥ በአግባቡ ማደ ወዳልደረጁ ህዋሶች እንዲያድጉ አድርገዋል። ይህም በበቂ ያልደረጁ ቀይ የደም ህዋሶች እንዲፈጠሩ አድርጓል። ቡድኑ የዘረመል ማስተካከያ መሳሪያን በመጠቀም በአምስቱ የደም ዓይነቶች ስርዓት ውስጥም አንቲጂኖቹን በማምረት ለአለመጣጣሙም ተጠያቂ የሆኑትን አስወግዷል። ይህም ኤቪኦ እና አርኤች አንቲጂኖችን እንዲሁም ኬል ዶፍ እና ጂፒ ጂፒቢ የሚባሉ ሌሎችንም ያካትታል። የተገኙት የደም ህዋሶች ለሁሉም ዋና ዋና የደም ዓይነቶች ተስማሚ ይሆናሉ፣ እንዲሁም ከአራት ሚሊዮን ሰዎች መካከል አንዱ ላይ ብቻ ለሚገኙ እንደ አርኤች ነል እና ደምቦቢያ ፊኖታይፕ ላሉ የተለዩ የደም ዓይነቶችም ይሆናሉ። ይህም የደም ዓይነት ያላቸው ሰዎች ኦ ኤ ቢ ወይም ኤቢ የደም ሊሰጣቸው አይችልም። የዘረበር ማስተካከያ ስልቶችን በመጠቀም በተለያዩ የዓለማችን ክፍሎች አወዛጋቢ እና ቁጥጥር የሚደረግበት በመሆኑ እጅግ የሚጣጣም የደም ዓይነት በቤተ ሙከራ ሊገኝ የሚችልበት ጊዜ ሊርቅ ይችላል። ከመፈቀዱ በፊት ብዙ ዞሮችን በቤተ ሙከራ የሚደረጉ ምርምሮችና ፍተሻዎችን ማለፍ ያስፈልገዋል። ይህ በህንድ እንዳለ ፕሮፌሰር ተያሬች ነልን ጨምሮ ያልተለመዱ የደም አይነት ካላቸው ሰዎች የደም ልገሳ የሚሰበሰብ ስካሬት ትራፒዩቲክስ የተሰኘ ኩባንያ አቋቁመዋል። ቡድኑ ያንን ደም በመጠቀም ቤተ ሙከራ ውስጥ ሊያድጉ የሚችሉ ህዋሳትን በመፍጠር ቀይ የደም ህዋሶችን ላልተወሰነ ጊዜ ለማምረት ተስፋ አድርገዋል። ይህም በቤተ ሙከራ ያደገው ደም ለድንገተኛ አደጋ በማቀዝቀዣ ውስጥ ተቋምጦ የተለየ ደም አይነቶች ያላቸው ሰዎችን ይገለገሉበታል። ፕሮፌሰሩ የዘረመል ማስተካከያ ሳይጠቀሙ በቤተ ሙከራ ውስጥ የተለየ ደም አይነት ባንኮችን ለማቋቋም ተስፋ ያደርጋሉ። ያለ ማስተካከያ መስራት ከቻልን በጣም ትልቅ ነገር ነው፣ ነገር ግን ማረም ለእኛ አማራጮች ነው ብለዋል። እያደረግን ያለነው ለጋሾች በጥንቃቄ በመምረጥ ሁሉም አንቲጂኖቻቸው በተቻለ መጠን ለብዙ ሰዎች እንዲስማሙ ለማድረግ ነው። ከዚያ ምናልባት ለሁሉም ሰው ተስማሚ እንዲሆኑ የዘረመል አርቶ ማድረግ ይኖርብናል። በአውሮፓውያን 2021 የበሽታ መከላከል ስርዓት ተመራማሪዎች ግሪገር ዲኖም እና ሚልዋኪ አሜሪካ ውስጥ በሚገኘው ዩኒቨርሲቲ የደም ምርምር ተቋም ውስጥ ካሉ ባልደረቦቻቸው ጋር በመሆን የዘረመል ማስተካከያ በመጠቀም አርኤች ነልን ጨምሮ የተሻሻሉ የደም አይነቶችን ለመፍጠር ሞክረዋል። እነዚህ ሴትም ህዋሳት ከኢምብሮዮ ህዋሳት ጋር ተመሳሳይነት ባህሪ አላቸው። እንዲሁም ትክክለኛ ሁኔታዎች ከግምት ውስጥ በማስገባት በሰው አካል ውስጥ ያለ ማንኛውም ህዋስ የመሆን አቅም አላቸው። ሌሎች ሳይንቲስቶች የደም ህዋሳትን ለመሆን አስቀድሞ የተዘጋጀ ሌላ አይነት ሴትም ህዋሳትን እየተጠቀሙ ነው። ነገር ግን የትኛውንም አይነት የሚለውንም እስካሁን አልተወሰነም። ለምሳሌ በካናዳ ኪውቢክ የሚገኘው የላቫል ዩኒቨርሲቲ ሳይንቲስቶች በቅርቡ ኤፒዘቲቪ የደም ካላቸው ለጋሾች የደም ሲቲም ህዋሳትንም ወስደዋል። በመቀጠል ቴክኖሎጂው በመጠቀም ኤና አርኤች አንቲጂኖችን ዘረመል በመሰረዝ ኦአርኤች ነል በአግባቡ ያልደረጁ ቀይ የደም ህዋሳትን የፈጠሩ። በስፔን ባርሴሎና የሚገኝ ተመራማሪዎችን በቅርቡ ስቴም ህዋሳትን ከአርኤች ነል ደም ለጋሽ ወስደዋል። እናም ቴክኖሎጂን ተጠቅሞ የደሙን አይነት ከኤ ወደ ኦ በመቀየር ለሁሉም የሚስማማ አድርገዋል። እነዚህ አስደናቂ ጥረቶች በሚኖሩም ሰው ሰራሽ በመሆኑ መንገድ ቤተ ሙከራ ውስጥ የበለጸገ ደም ሰዎች ሊጠቀሙበት በሚችሉበት ደረጃ መፍጠር አሁንም በጣም ሩቅ ነው ማለት ይቻላል። አንድ አስቸጋሪ ነገር ሲስተም ህዋሳት ወደ ባግ ወደ በአግባቡ የደረጀ ቀይ የደም ህዋሳት እንዲያድጉ ማድረግ ነው። በሰውነታቸው ውስጥ ቀይ የደም ህዋሳት የሚመነጩ ከመቅኒ ውስጥ ከሚገኙ ስቴም ህዋሳት ሲሆን፣ ይህም እንዴት እንደሚዳብሩ ለማወቅ ውስብስብ ፍንጮች ላይ ይተዋል። በዚህም የተነሳ በቤተ ሙከራ ውስጥ ለመደገም አስቸጋሪ ነው። በግሮፎሉስ ዲያግና ዲያግኖስቲክስ ሾልሽንስ ውስጥ የሚሰሩት ኑሚ ደኑሚማ አርኤች ነል ወይም ሌላ ምንም አይነት ነል የደም አይነት ሲፈጠር የቀይ ደም ህዋሳት እድገትና መደረጀት ሊታወክ የሚችልበት ተጨማሪ ችግር አለ ይላሉ። የተወሰነ የደም አይነት ዘረመሎችን መስራት የዋስ ሻፋን እንዲፈርስ ወይም በዋስ ናሙና ውስጥ ቀይ ደም ህዋሳትን በብቃት ማምረት እንዲቀንስ ሊያደርግ ይችላል ሲሉ አክለዋል። በአሁኑ ጊዜ ፕሮፌሰር ፕሮፌሰሩ በዓለም የመጀመሪያው ክሊኒካዊ ሙከራን በመምራት ላይ ናቸው። ለጤናማ በጎ ፈቃደኛ በቤተ ሙከራ ውስጥ ለከለጋሾች ከተገኘ የደም ሲስቴም ህዋስ ተወስዶ በሰው ሰራሽ መንገድ የሚያድጉትን ቀይ የደም ህዋሳትም የመስጠት ደህንነት እየፈተሽ ነው። በሙከራ ውስጥ ያለው ሰው ሰራሽ ደም በምንም መልኩ በዘረመል አርትዖት አልተስተካከለም። ነገር ግን ሳይንቲስቶች በሰዎች ላይ ለመፈተሽ ዝግጁ ወደነበሩበት ደረጃ ለመድረስ አሁንም የአስር ዓመት ጥናት ፈጅቷል። በአሁኑ ጊዜ ደምን ከአንድ ሰው መውሰድ የበለጠ ቀልጣፋና ወጪ ቆጣቢ ነው። እናም ለወደፊቱ ደም ለጋሾች እንፈልጋለን ብለዋል ፕሮፌሰር ቶዩ። ነገር ግን ሌሎች ለጋሾች በጣም ጥቂት በሆነባቸው የተለየ የደም ዓይነቶች ላላቸው ሰዎች ብዙ ደም ማሳደግ ከቻልን በጣም አስደሳች ይሆናል ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና